እንዴት አላችሁ ወዳጆቼ፣ እንዴት ከርማችኋል፣ እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ የሀበሻ ወጥ በኦቨን ቁጥር አራት ይዤላችሁ መጥቻለሁ። በጣም ለብዙ ሰው መፍትሄ ይሆናል ብዬ በማሰብ ሽሮዬ ነው ዛሬ ይዤ መጣሁት። በደንብ አድርገን በልኬት እንሰራለን። ምንም መስራት ለማይችል ሰውም ቢሆን ልኬቱን አይቶ እንግዲህ ትክክለኛ ወጥ ሰርቶ እንዲመገብ ማለት ነው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር አብረን ያለን አብራችኙ ነው። ለሽሮዬ እንግዲህ የሚያስፈልገን ግብዓት እንደምታዩት እዚህ ጋር ተለቅ ያለ ሽንኩርት ግማሹን ነው ይዤ መጣሁት አንድ ትንሽዬ ቲማቲም የማዘጋጀት ያለው አራት ራስ ነጭ ሽንኩርት እና ትንሽ የዝንጅብል። ይሄ እንግዲህ ውሃ መለካበት ነው። ስለዚህ ጨው፣ ኮሮሪማ፣ ዘይት እና ሽሮ ያስፈልገናል። እምሰራው በዚች ድስት ነው። ምንም እንኳን በኦቭን ቢሆንም፣ በድስት አሳምረን እንሰራለን። ስለዚህ እዚህ ጋር እንደዚህ እናደርግና ምን እናደርጋለሁ መሰላችሁ? ውሃ እዚህ ጋር አለኝ፣ ቀዝቃዛ ውሃ እንደዚህ ሶስት ኩባያ ውሃ እንጨምራለን። በመቀጠል እዚህ ጋር በሾርባ ማንኪያ እንግዲህ ያው ሽሯቹ ውሃ ያነሳል። ውሃ አነሳ የሚለው ነገር ይወስናል ግን ምንም ውሃ ቢያነሳም ውሃ ባነሳም ያን ያህለው ስለማይኖረው ለዛ ነው እንግዲህ በሽሯ ማንኪያ እየለካን የምንሰራው ማለት ነው። ምናልባት የኔ ሶስት ከተጠቀምኩኝ እናንተ ሶስት ተኩል ሊያስፈልጋችሁ ይችላል። ምናልባት እናንተ ሶስት ተኩል ከተጠቀማችሁ ማንኪያ እኔ ሶስት ሊያስፈልገኝ ይችላል ማለት ነው። ሁለት ሶስት አራት ምስትን ጨምርና እናለን እዛ እነዚህ በዊስከር በደንብ አርጋል እንመተዋለን። አንድ ጨምርበታለሁ እኔ እዚህ በቀረብ ላርገው እንዳይፋሰስብኝ ስድስት ተጠቀምኩ ማለት ነው። ከዛ ይታየችዋል ምንም አይነት ጓጓላ የሚባል ነገር የለውም። ለነገሩ ያው ሽሮ የተቆላ ስለሆነ ያን ያህል አስቸግርም። ከዛ ሽጉርት ከጥፍ እጨምራለሁ። ሽንኩርት እንጨምራለን። እንደዚህ እንዲፈጭልን ትንሽ ሰበር ሰበር ወይም ከተፍ ከተፍ ካረግነው በኋላ እንፈጫለን። አንዳንዶቻችሁ እንደዚህ ስፈጭ ትሉኛላችሁ፣ ሜሊዬ አንዴ እኮ ፈጭተሽ ብታስቀምጩ ፍርጅ ውስጥ ምናምን ዘይት ጨምረሽበት በጣም አሪፍ ነው ትሉኛላችሁ። አቃለው ዘይት ጨምረ ፍርጅ ውስጥ ናስቀምጥ ወይም ደግሞ ወዲህ ፍርጅ ውስጥ ብናስቀምጠው እንችላለን። ግን የምንችል ከሆነ ማን እንደፍረሽ አይደለም። መጥፎ ነው እያልኳችሁ ሳይሆን ያኛው ብዙ ስራት ሲኖርብን ለችኮላ ምናምን አሪፍ ነው፣ ጥሩ ቅድመ ዝግጅት ነው። ግን ደግሞ የማይጎዳና የምንችል ከሆነ እንደዚህ ፍረሽ ከፈን ብንጨምርበት ወይም ፈሽታ ሞር እየተሻለ ነው። እንደዚህ ነጭ ሙርታችንን እንጨምራለን። ከዛ ይችን አንዷን ቲማቲም ምንም አላደረጋትም፣ ከታች ከተፍ አድርጊ የምንጨምረው ሽሮዬ ደግሞ ብታዩ እንደዚህ ቦታ ሳትሰጧት ጨመርመር አድርጋችሁ ሲሰሯት እንዴት እንደምትጣፍጥ ልነግራችኋችን። ዘንድሮ ምግብ የማይሰራ ወንድ እንዳይኖር፣ ምግብ ሚስቱን የማይረዳ አባወራ እንዳይኖር ነው የምናረጋቸው። ማንም ወንድ ምግብ ሳይሰራ አይኖር አይነት ነገር መፈክር ይዘን ነው የምንጓዘው። ምክንያቱም እንደዚህ በቀለለ መልኩ ምግብ ካልሰራ ስለማይፈልግ ነው የማይሰራው እንጂ ስለማይችል አይደለም። ወይም ደግሞ ሽንኩርት ስለሚያቃጥሉ ሲያቁላላ ምናምን ነገር አይደለም። ለማንኛውም ይህንን ቲማቲም እንጨምራለን። ከባሎቻችሁ ጋር እንዳላጣላችሁ የማይሆን ምክር እየማፈር እዛ ዘይት እንጨምራለን። አንድ እንደፈለጋችሁ መጨመር ትችላላችሁ። እኔ ግን አራት ማንኪያ እጨምራለሁ ሶስት አራት ከዛ ምናደርገው መሰላችሁ ኮሪማና ጨውን እንጨምራለን። መጨረሻ ላይ ሩብ ማንኪያ ኮሪማ፣ ግማሽ ማንኪያ ጨውን ጨምርና ይሄንን አዋህደን እንተዋለን። እንደዚሁ እንዳማረበት ኦቨን ውስጥ እንከተዋለን። ሳንከድነው የምንጨምረው ኦቨኑ ለኩሽዋለው ግን በቀርብ እኔ ለኮስኩት ከአንድ ከአምስት ደቂቃ በፊት እንደዚህ እናደርግና እንዘጋዋለን። ከዛ ለአንድ ለ20 ደቂቃ ከተንተከተከ በኋላ እናየዋለም። እንዳይመስል አሁን ስለበሰለ 45 ደቂቃ የሚያክል እኔ አቆይቼዋለሁ ኦቨን ውስጥ ሽሮዬ ሽሮነት ሽሮ አለም ሽሮኔ ፍቅር ስሞላፈጥ እንዳልጥላትና ወደ ድስቱ እዚ ጋ ዱብ ብሎ መሳቂያ እንዳልሆን በእንደዚህ ያት መልኩ ትክትክ ካረግናት በኋላ እዚ ጋ ያዘጋጀሁት ቃሪያ አለ። እስከነ ፍሬው ነው ያዘጋጀሁት። ይህን አትሞክሩትም፣ አትይዙትም። ታያችኋል። እኔ ነኝ ያጅ ተጋቢ ነው። በእንደዚህ አይነት መልኩ ሰርታችሁ አማስሉኝል። እህሉኝ የለ አቁላሉኝ የለ ውሃ ከልሱኝ ውሃ ልፍለቅለቅ ውሃ ይፍላ ውሃ ይብረድ የለ። ምንድን ነው መጨማመር እንደነገርኳችሁ በልኬት ያሳየኋችሁ፣ በልኬታችሁ ጨማምራችሁ ከዛ በኋላ መቅመስ ብቻ። እናንተ ፋንታ ጨዋነሶች ጨው በዛ ቢሉ ነገር መጨራት ተቀምሳላችሁ። ጨው ካነሰው ጨዋችሁን ጠባ አርጋችሁ ቀሪያችሁን ጨምራችሁ ፊኒቶ አለ ከዚህ የቀለለ ምን አለ? እንጀራችን አድርገን እንቀምሳለን። ቻል በእንደዚህ አይነት መልኩ ቆንጆ ሽሮ ሰርተናል። እንግዲህ እንዳያችሁት አማስሉኝ የለ አቁላሉኝ የለ ውሃ ፈላ የለ ውሃ ልከልስ የለው በቃ ምን ልበላችሁ፣ አረረ የለ ገነፈለ የለ አንዴ ምልኬታችሁ ተጨማምራላችሁ። ከዛ በኋላ ከናንተ የሚጠብቀው ጨው በዛው ጨው አንሰው የሚለውን ነገር መቅመስ ብቻ። ከዛ ባለፈ አዎታችሁ ቃር የጨምራችሁ አለቀ። ግድ አይደለም ደግሞ ድስት ሊኖራችሁ። ድስት አዲስ ስለሆንሽ ብርቆናብኝ ነው በድስት የምጠቀመው እንጂ ሽሮ ሰራ በማንኛውም አይነት የመጋገሪያ ትሪ መጠቀም ትችላላችሁ። እንደነገርኳችሁ በእንደዚህ አይነት መልኩ ምግብ አሰራር፣ የሀበሻ ወጥ አሰራር አይታችሁ አይ እኔ አልችልም የሚል ሰው መስራት የማይፈልግ ብቻ ነው። አንቀፍጠው ይጣፍጣል። አለፋ ጨማምራችሁን አንትስራችሁ መስራት ትችላላችሁ። የእኛ የሀገራችን አይነት አሰራር ያለፋል እያልኳችሁ አይደለም፣ ግን ለለውጥ ደግሞ በጣም ቆንጆ ነገር ነው። ምንም ጥያቄ የለውም። ስራው አንድ አይነት አይደለም። ማቁላላት እና ከቶ ዞር ማለት አንድ አይነት ነገር አይደለም። እና ከለውጥ አንጻር ነው የምነግራችሁ እንጂ የሆነ ያኛውን ከምንድን ነው ካለ ሞዴል ካለ ከማጥላት አንጻር እንዳይመስላችሁ። ግን እንደ ለውጥ በጣም ቆንጆ ነገር ነው። እንደ ጤና ደግሞ ምንም አይገናኝ። በጣም በጣም በጣም ቆንጆ ነገር ነው። ምንም የሚቆላላ ነገር የሚጠበስ ነገር የለምና ሁላችሁም ሞክሩት ትወዳላችሁ ብዬ አስባለሁኝ። እንግዲህ ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበረ። ሁላችሁ ላስቆንጃችሁ፣ አዲስ የሆናችሁን ቻናሌን ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁትን ደግሞ ሽሮዬን ከወደዳችሁ፣ ካደነቃችሁ አሰራሬን ላይክ እያደረጋችሁ አበረታቱኝ። እንዲሁም አስቴታችሁን ጻፍሁልኝ እንደ ሁሌውም እንደ አነባለሁ፣ መልሳለሁ። በሌላ ቆንጆ ቪዲዮ ደግሞ ደግመን እስከምንገናኝ ሰላም ሁልኝ ይይ